ያሳሰላችሁ እንዴ አንቺ ፊንገር አንቺ ጎርጓሪ አንቺም ልታብራሪ ትመጫለሽ እናትሽን በምን በሽታ እንዳጣሻት እኮ ሁሉ ሰው ያውቃል ይመለሲ ራሱ በጣም ነው የተናደርኩት እመቤቴ በጣም ማለት ነው በውሸት እንደዚህ ለነሱ መመለሴ ርቀት መሄዴ ማለት ነው ማን ናቸው አስቦይ ማን ናቸው ምንድን ናቸው የሚወዳቸው ያላችሁ ሰው እኮ ዛሬ የሚወዳችኋል ነገ የሚወዳችኋል። እውነት ራሱ ቢሆን እናቴ ብቶ ማለት ማን አባቷ ስለሆነች ምረዳል እዚህ ምድር ላይ ሳትፈልግ። በነገራችን ላይ ንገራችሁ እናትም ሆነ አባቶች ማለት ነው እዚህ ምድር ላይ እናንተ ሳትፈልጉ እስካመጧችሁ ድረስ ማለት ነው ግዴታ እነሱን የማሳደግ እንደ ህሊና ህሊና ካላቸው እንጥሯቸሁ። ከዛ በላይ አሁን እቺ ፎቶ ያመጧ ሴትዮ ወጠምሻ ናት። ደንበኛ ደንበኛ፣ ትልልቅ ድንጋይ ተሸክማ መስራት የምትችልና መብላት የምትችላት እጅግር አላት። ተነስታት በላም የሌላ ሰው እናት ራሱ ናት አይደል? ልንገርሽ፣ የዛች ሴትዮ እናት፣ እች ወጠምሻ እናትሽ፣ ደበሎ እናትሽ፣ ተነስታ ስራ ብትሰራ ያዋጣታል። እኔ ቤታ ስድስት መቶ ሺህ ፎሎ አየችና ያሁሉ ዶላር መስሏጤኝ፣ የቤታ እናት ነኝ ብላ ከምትመጣ አንቺ ስንቱን አሁን አታስተናግጅም። ማናባሸሽ ልትጦሪ የምትመጪው እናቴ ብዙ የሚያቀኝ ሰው እኮ አለ። ብዙ ሰው እኮ ቤተሰቤን ያውቃል። ለማንም አስረዳው እንዲ ለራሴ ነው። እስኪነጋልኝ ነው የቸኮልኩት፣ የነበረው ይህንን እስካወራ ማናቸው። ሀቢባን አሁኑኑ እደውልላታለሁ። ለሀቢባ ከዚህ ሰው አጥፊ ነው ምላት። ማን አባታቸው ናቸው እንደሱ። እናቴስ ብትሆን እርዷታ ከተራበች። እንዲህ አይነት እናት የለኝም። እንዲህ አይነት ለማኝ እናት የለኝም እኔ እናቴ ቤተሰቦች እግዚአብሔር ምስክሬ ነው ሀብታም ናቸው። እንኳን አይደለም እንዲህ ወጥተው ሊለምኑ ማለት ነው ቅም አላሞች ለእናንተ ማብራሪያ መስጠት እናቴ ይህቺ ናት ብዬ ማምጣት ስለማልፈልግ አሜን ፎቶ ይሄ ነው ወይ ቤተሰቦቿን ማምጣት ማን አባታችሁ ስለሆናችሁ ነው ማመጣው እዚህ ቲክቶክ ላይ ብዬ እንጂ ብነግራችሁ የሚታወቁ ናቸው። ግን ለማንም አባታችኋል ማብራሪያ መስጠት አይጠበቅብኝ። ማናችሁ እናንተ ጥቅም አላም እኔን የወለዱኝ ቤተሰቦች እንኳን መለመን አይደለም፣ እኔን እንኳን አምስት ሳንቲም አይጠይቁኝም፣ እንኳን ወጥተው ሊለምኑ እንዲህ አይነት እናትም ካለች ማለት ነው እንዲህ ምትለምን እናት ቢኖረኝ ማለት ነው አውጥቼ ነው ምጥላት። እኔ ኩሩ ነኝ። ብራብ ድህነት ቢጥለኝ ይሄን ማህበረሰብ ወጥቻ ላይም እንኳን እናት ኖሮኝ እንደዚህ አይነት እናት ወታ ልታወራ ቀርቶ እኔ ቤታ በህይወት እያለሁ ማለት ነው እውነት እኔ እናቴ እንደዚህ ልመና ልትወጣ፣ እኔ ቤታ በህይወት ቆሜ ለዚህ ማህበረሰብ እንኳን እናት አይደለም አባት፣ የሩቅ ዘመዴ እንኳን እንዲወጣ አልፈቅድለት። ሶሻል ሚዲያ አስረግጬ ነው ምነግራሉ። የሩቅ ዘመዴ ማዘር በክብር ይነፉ ነው ምሎትኝ። ተከፍሎት መጥተዋል፣ እንግዲህ ሊያጨበጭቡ። እርስዎም ትልቅ አጢያትን የሰሩትኝ። እኔም ደግሞ ማዘር ይነፉ ነው ምሎት። የት አባቶቹ አውቋቸዋለሁ? እኔ እናት ላክብሮት ብዬ እንጂ ቅማላም ቅምልምል፣ ደግሞ ለማኝ እኔ ለማኝ ዘር የለብኝም። እዚህ ወቶ የሚያላዝን ገንዘብ ስጡኝ እየ እያለ ቆሽ ማዳሮ ጊት የታባ ተዋውቃታለሁ? መድኃኒዓለም ምናገባኝ። ልክ ቤታን ትመስላለች። የታባ ነው እኔ ጤንዚ ዛ ስመስል አያኝ። አንዬ ማዘር በክብር በክብር ተነፉ። ይህን ነው የምለው። ባለጌ ብትለኝ ባትለኝ ምን አገባኝ? ኔ እዚህ ቲክቶክ ላይ ትልልቅ ሰዎችን ስትሰድቧረን የምትሉትኝ ምን አገባኝ። የታውቅያት እናቴ ብትሆን የሰው እናት እንደሆነች ባቅ ኦኪ አከብራታለሁ ይባላል። የታባቱ አቃታለች ጋለሞታ ተነፉ ነው ምላቸው። ምን አገባኝኔ ያላቃት የራስ ነገር ሲሆን እኮ ነው የሚያንገበግበው። ምን አገባኝ አፏን አግመታ መታ የውሸት የቤታ እናትኔ ብላ ዋሽታ ከመጣች ማዘር ይነፉ ነው በክብር ፣ ለዛውም በክብር ተከብረው ቅማላ ማን አባቱ እዚህ ቲክቶክ ላይ ያስቆመኛል። አለመናገሪ ዝም ማለት ፍራቻ መሰላችሁ እንዴ? አንቺ ፊንገር፣ አንቺ ጎርጓሪ፣ አንቺ ልታብራሪ ትመጫለሽ? እናትሽን በምን በሽታ እንዳጣሻት እኮ ሁሉ ሰው ያውቃል። አይጂ ላይ እኮ ስትናገሪ ነበር። እኔ ክፉ ነገር እንዳንቺ አይነት ቆሻ እናት ወልዳ ስለ አንቺ እናት ማብራሪያም አልሰጥም። እኔ እንዳንቺ ቆሻሻ ነገ አይደለሁም። እኔ የጠፋውን አባትሽን ፈልጊ። እኔ ቤታ አንድ ቀን እዚህ ቲክቶክ ላይ አባቴ ማነው እናቴን አፋልጉኝ እያልኩ ማውራ ሴት አለ። እኔ ጠንቃቃ ጀግና ሴት ነኝ። ስለ ቤተሰብ መጥቼ እዚህ አውርቼ አላውቅም። አባትሽ በኤርትራ ጦርነት፣ በእንትን ጦርነት ጠፋት በይ። ቀማላም እንዳንቺ አይነት ቆሻ ልጅ ወልዶ ሳይፈልግሽ ነው ሜዳ ላይ ጥሎ ሄደው። እኔ እናቴን አውቃታለሁ። ቤተሰቦቿን ዘር ማንዘሯን አውቃለሁ። ማን ምን እንደሆን ደም ሞራል ኖሮሽ ስለኔ ታወራለሽ? ለምን አለቀሰኝ? ቀማላም አንቺ ሆድሽ ውስጥ ከአይንሽ ውስጥ የሚያለቅሰው ካካ እንባም ያወጣሽ የምትበይ እህል ተቆዝሮ ማለት ነው። ከአይንሽ ውስጥ ካካ የሚወጣው እንደኔማ ባይ ኖርሽም ሆድሽ ሁሉ አንጀትሽ ሁሉ በሰጋይ ሞላ። ምን አባሽና ነው አለቀሰች? ምን አለት ያለሽ ሰባት ዘርሽ ያለ እንባ ካላቸው እነሱም ቅማላም ዝም ስልሽ መናገር ያቃታ የመሰለሽ? እንደ ካካ ነው የምታለቅሹ። አንቺ የበላሹ እህል ወደ ሰብ ተቀይሮ ነው የምታለቅሹ። ማናባሽ ነሽ አንቺ ስለኔ የምታወሪ? እንባም ያለው ሰው እኮ ልብ ሲኖርሽ ነው። እንባም ይኖርሽ ልብ ሲኖርሽ ነው። ልበ ደረቅ፣ ልበ ድንጋይ የታ አባሽና ነው እንባም የምታወጪ? ቅማላም፣ እቺስ፣ ነጭ ቅማል በሽተኛ፣ የውሻ ላይ መዥገር ማና በሰሎሽ ነው አንቺ፣ እኔን ቤታን እናት አምጡ ምናምን መጥቶ ጉሮሮሽን እንዳልዘጋው ስፈልግ አቅሙ አለኝ። ፓወሩ ጄሌን ያለው ጥቃቅን እና አነስተኛ መተው ከስር የሚደግፉሽ አለ። ፓወሩ ጄሌን ያለው ዩቲዩብሽን ካስፈለገኝ ማለት ነው። ቁጭ ብዬ ስራዬ ብዬ ማለት ዘምቼ አዛብሻለሁ። በአደባባይ እንዲህ ብዬሽ አላቅም አይደል? በአደባባይ እነግርሻለሁ። ያቺ ማናት ቆይ ጋይስ፣ እንትን እያልኩት ነው ያቀላቀልኩት ነው ረጅም ሳፈጀሽ እንዳትሉ። ያቺ ፊንገርን ና አዘግዋለሁ ምናም እንዳለችዋለሁ እኔ በተግባር አሳይሻለሁ፣ አዘምትልሻለሁ። አድበሽ ተቀመጭ። ቅም ቀማላም ደግሞ ፊንገርን። የስ ጉረኛ ነኝ፣ የስ የስ ጉረኛ ነኝ። የስ ጉራ ብቻ ምን እንደሆነ አሳያለሁ። የስ የስ ጉረኛ ነኝ፣ ደፋር። በራሴ ሲመጣየክ እንዴት እንደምቆም አንተ ቆረቆራ በራሴ ስለመጣችን እንጂ ለሰው ተደርቤ ጎሬ ማውራ ያለው በራሴ በቤታ ለራሴ ራሴ ስቆምለት አሳያለሁ። ቀማ አላም እኔ እኮ ብዙ ወዳጅና ደጋፊ ነው ያለኝ። ለማን አባታችሁ ነው ማብራራው? ንፍጣሞች ወሮሮ አለኝ ነው፣ ህዝቡን ተመልከት። እኔ ገና እንኳን እኔ ለሷን መልእክት ነው ያደረስኩላት። ገና ካፌ ሳልጨርስ አለው የሚል ህዝብ ነው ያለኝ። አራሞች ቀማ አላም ደግሞ ምናባታችሁ ግማሾቹም እኮ የሆነ በቃ እኔም እኔ እኔም ዋረድላቸው መስራቸው ኖ ሀቢባ መስራት የለባትም። ሀቢባ ለምን ሀቢባ የያዘችውን ነገር ስለማትለቅ እስከ መጨረሻ ስለምትሄድበት ማለት ነው። ሀቢባ መስራት የለባትም። ሀቢባ አንቺ ያዡ ጉዳችሁ እንዳይወጣ ነዋ። እኔ ራሴ ትቸዋለሁ፣ ዘግቸዋለሁ። ያቺ ሴትዮ በቪዲዮ እስክትወጣ ብያቸዋለሁ። እንዴት አርጌ ጉሮሮሽ እንደምዘጋው ከዛሬ ዛሬ ላውራው እችላለሁ። ከዛሬ ቀን ጀምሮ ግን ይህንን ዘግቻለሁ። አለቀ እጅሽ ፓወር ያለው እኔ ፓወሩ ያለው እኔ እጅ ላይ ነው። እኔ ኔ ማሽከርከር አንቺን የምችለው ስፈልግ ቪው ሰጥሻለሁ፣ ስፈልግ አቆምብሻለሁ። አላያችሁም የአንድን ሰውን ስም ሳልጠራ አቋርጬ በራሱ እየተጋጋጠ ያለ ሰዋል። እነዛ ነው ማደርግሽ እኔ ቤታ አራት ሙድ ይዛሉ እንዴ ላይ ላይ ወቸው ጉድ ስልክ የላትም። ስልክ ትግዛ። አምስት አስር አንበሳ ታውረድ፣ የበላሽ ይውረድ፣ ልብሽ በቂጥሽ ይውረድ። እኔ አስር አንበሳ ስታየኝ እኔ እንደው ዝም ብዬ ከተማም ቀመሳል መስልሽም ስታይ አስር አንበሳ ላንቺ መጥቼ ላወር እንጠልሽ ላይ ነው እንዲህ በእግሬ አስር አንበሳ አይደለም አንድ ዶላር አለክላትም፣ በቁርቁም ነው የምበሳት። እንኳን አይደለም እኔ ለማንም ወሮ በላ ተከፍሎት ለመጣ አይደለም፣ እኔ ቸግሮኛል ብሎ ውስጤ ካልተሰማ አልሰጥም። ውስጤ ካልተሰማ ውስጤ ውስጥ ካልገባሽ፣ እንኳን አይደለም እኔ አስር አንበሳ አልሰጠሽ። ደፋ ስልክ ግዙላት ትላለን። ምን አባቷ ስልክ ታወራ? ለምን አባቷ ስልክ ምን ይሰራላታል? ትልቅ ሴትዮዋ ስልክ ምን ይሰራላታል? አቆርብ ምን ከእስልምና ወደ ምን ተቀይሬ ያለው ብላለች። በደንብ ኦርቶዶክስን ታጥና በዚህ ሰዓት እሷ ስልክ አያስፈልጋትም። አሉባልታ ሶሻል ሚዲያ አያስፈልጋትም። የሚያስፈልጋት ከእስልምና ወደ ክርስትና ተቀይ ያለው ብላልቻለ ክርስትናውን እንዴት በደንብ ማወቅ እንዳለባትና ገዳም ገብታ ጥቁራ ያንም የሚያጓጣት፣ እንኳን እኔ ስልክ ልገዛላት እንጥላ። ያኔ ነዋ የሞትኩትኝ። እኔ ቲክቶክ ላይ ለሷ ስልክ ገዝቼ ያኔ ነው እኔ የተዋረድኩትኝ። አራሞች ጨርሻለሁ ለካ ዝምታ ዝምስል ፍራቻ መስሏችኋል? ዩቲዩብ ሰራለሁ። እሺ ጋሼ ዛሬ የታለን እንትን ስፕሪንግ ቴ ለበራሴ ምን ማታ በማንም አይደለም በራሴ ነው የተናደርኩት። ማናቸው አልኩኝ። ቤታዬ ማን ማናቸው? እነዚህ ሰዎች ማናቸው? ማብራሪያ የሚሰጣቸው ኔ ቀማላም ማን ማናቸው? ምንድን ናቸው ላይ ስትግማማ ስንቱን አላያችሁ እንዴ? ስንቱ የተፈሰተው ስንቱን ስታናክ ስንቱን ስታግማማ የቆየ ሴትዮ። እኔ ደሞ እሷን ቁጭ ወይ ማብራሪያ ልሰጥ፣ እስኪ ሞከሪ። እሷ በደና ጊዜሽ እኮ ስንቱንም ዘሩንም ምኑንም አብካክተሽ ዩቲዩብ ላይ ታውቀሻል። ቢያንስ ይቺ ጥና። ከዚህ በኋላ ማን ያታል? እስኪ ንገሩኝ ማን አባቱ ያታል? ማን ያታል? ወይ ጉድ! ሌላ ጥያቄ አላችሁ? የምትሳደቡ ተሳደቡ። እየተሳደባችሁ ነው ውዶች፣ አላችሁ? ወይኔ ጉድ ፈላ። ትሳደባላችሁ፣ አሁንም አላየውም፣ ግን ላይክ እየተሳደባችሁ ነው ላይክ። ግማታ፣ ሙሻ፣ ምናምን እየተባባላችሁ ነው ውዶች። ነው እንደዛ እንዳታደርጉ ወንዶች እንደዛ አይደረግም። እሱ ብልግና ነው፣ እሱ ብልግና ነው። ወጭ ጉድ ነው። በፍጹም ቤታ ፊንገር ይጅባት። ዩቲዩብ ላይ ነው የሚሄድባት። ውዶች ይው ዛሬ አያቸው አለ ለዩቲዩብ ላይ መጠን ከሬ ዛሬም ቪዲዮ ዩቲዩብ ላይ እሰራለሁ። ቪ ቪ እንትኔን አስተካክላለሁ። ዩቲዩብ ጀምራለሁ። እቅጣቅጣችኋለሁ በቃ። ምንን ያጨቃጨቀኝ ዩቲዩብ ላይ እየገቡ ማስቀዘን ነው። ምንም እኮ ሌላ ምንም ነገር የለውም። በዛ ሜካፕ ነይ ጠጪዋ ወዴ ከበዛ ለምን ጠጣጥ ተሻጥቀንሽ ውዴ እንደ ሀሳብ ወይ በጥብጩ እንደ ሊጥ በጥብጩ፣ እና ማለት ነው እንደ ሊጥ በጥብጣይ ሶስት ጉልቻ እንጀራ ጋግሪበት። ሳይሽ የተራብሽ ይመስላል ፕሮፋይልሽን፣ አይ እህል ያማረሽ ይመስላል። ነይ እናቴ፣ ነይ ነይ ጠጪ ና የተጩው በጥበጠሽ ውዴ ሜካፕ በዛ ትላለች። ይዞሽ ይድ ሜካፕ አርቲስቶች ግን ሜካፕ ቀብተው ሰው ሲፖስቱ ዋው፣ ገና ኳ አልጨረስኩም እኮ ነጭ ትረስት ፕሮሰስ ይልሻል። ሲያልቅ ነው ማውራት ያለብሽ። አሁን ገና እኔ እየተቀባሁ ነው፣ ገና መጀመሪ ነው። ሲያልቅ አውሪ። ሁሌ እንደምቀባው ነው ተቀብቼ፣ የሚመጣው ምንም አዲስ ነገር የለውም። ተቃጠሉ እንድናደዱ፣ እኮ ሊያብዱ ደግሞ አንዳንዶች። ማለት ወላይ ማርያምን እሷን ትመስላለች። እኔ እንደዚህ ቅናተኞች በጣም ነው የምትቀኑት። እግዚአብሔርን ትቀናላችሁ። እኔ በጣም ነው የምትቀኑት ራ አምላኪ የሰው እመቤቴ ሁሌ ተንበርክኬ ምጸልይ፣ እግዚአብሔር ሁሌ ተንበርክኬ ምጸልይ፣ ከትንሽ እስከ ትልቁ፣ ከሙስሊም እስከ ክርስቲያኑ፣ ብሔር ብሔር ሳይል የሚወዱኝን አንተ ከዚህ በላይ ፍቅር ስጠኝ። ሌላ ምንም ለው የለም። ገንዘብ አልፈልግም። መዳን ቢርበኝም የሆነ ቦታ ላይ ድፍት ብዬ የሆነ ነገር አሜሪካን ሀገር ውስጥ ለቃቅሜ ይበላለሁ። የሰው ፍቅር ብቻ ስጠኝ። እንዲ ሊበሉኝ ነው እኮ። ምግብ ችግር የለውም። መዳን ያለም አባቴ የሆነ ቦታ ላይ ቢርባችሁ እንኳን ማለት ነው። እዚያ አሜሪካን ሀገር ላይ ዳላርች ሄጄ እንኳን የእኔ ፍቅር የሆነ ልቅምቅ አድርጌ እበላለሁ። አምላኪ አሁን ካለኝ በላይ የሰው ፍቅር ጨምርልኝ። አሁን ካለኝ በላይ ይሄ ነው። እነሱ ያንገበግ በቃ አትወደዱ። እንዴት ነው ነገሩ? አትወደዱ ምን የምኳሁን እኮ ገንዘብ አይደለሁም። ሁሉ ሰው እኮ አይወደኝም ዝም ብሎ ሰው በምክንያት ተነስተውን። አንድ አላያችሁም? እንትና ቤት ገብታ ማን ነው ያቸው አሯን ግድግዳ ላይ የሚበጠብጠው ቤት ገብታ የሆነች ልጅ ያለችውን አልሰማችሁም? ቤታ የምትመስለኝ ተንኮለኛ ኮለኛ በቃችሁ። ቤታ አምት መስለኝ ተንኮለኛ ሰው እያሰማራች ሰው የምታሰድብ ለዚህ ሁላ ሰው የምከፍል ከሆነ የማንቱጃር ነኝ ውዴ። አያችሁ የቅናታቸው ጥግ ማለት ነው ይሄው።